እዚህ ቀጣይ ስንመጣ እንደዚህ ነው የምናየው፣ እንደዚህ ነው ወደ ላይ። ኦኬ ይሄን መጣ መጣ። ለተመልካቾቹ አረጋግጣለሁ መጥቼ ራሴ መጥቼ አያለሁ ወይ በቪዲዮ ይላክልኝና አያለሁ። እኔ ምን ፍቅር ከዚህ ቤት ፍቅር ይዞኛል። ኢትዮጵያ በጣም አፓርትመንት ምናምን የሚገራርም ነው። በቃ እያየን ያለ ነው። አሁን እዚህ ጋር የማሳያችሁ ምንድን ነው፣ ይሄን ገዝታውስ ያለውበት ቦታ ይሄን ይመስላል። አሁን ለምሳሌ ግን እንዳጋጣሚ ሆነ አሁን ቤቱን ወድጀዋ አለው። እና እታች ወርጄ ደግሞ ቢሮ ስላላቸው ቢሮ ሜጄ ቼክ አረጋለሁ። ግን እስካሁን ስለዚህ ድርጅት ለማወቅ ምንም ጉጉታ በጣም ምንድን ናቸው እነዚህ ድርጅት፣ ለማንኛውም እነዚህ እንዳለ የተከራዩ ሱቆች ናቸው ማለት? አዎ፣ እንዳለ ከዚህ በፊት ሰርተን ያስረከብናቸው ሱቆች ናቸው። ግን ሳይመሽብን ደግሞ ያኛውን ብናየው ደስ ይለኛል። ኦኬ፣ ኦኬ። በተጨማሪ ስለ ዴማ ሆፕ የምትነግሪኝ ነገር ካለ? ያው ድርጅታችን እንዳልኩ 100% በራሷ አጠናቆ ያስረከበ ነው። ሰው ትረስት ኢሹ ምንም የለበትም። ያ ማለት በስንት አመት ውስጥ የምታስረክቡት? የምናስረክበው በሁለት አመት ነው። አንድ አመቱ ተጨማሪ ክፍያው የሚያልቀው በሶስት 3 አመት ነው ማለት ነው። የምናስረክበው በሁለት አመት ነው። ክፍያው የሚያልቀው በሶስት 3 አመት ነው። እራሱ አመት አላቸው የሚከፍሉበት። ተመልካቾች ከዚህ በፊት ቤት አሳይተናቸው ቤት ገዝተናል። ሱቅም እንግዲህ ያው ልንገዛም እንችላለን። አሁን ቤት ስለገዛን አሁን ፎከሳችን ሱቅ ላይ ነው። ስለዚህ አሁን እኛ ከአራት ወር በኋላ ወይም ከአምስት ወር በኋላ ተመልሽ የሚመጣ ይሄኛው ሳይት ስንተኛ ፎቅ ላይ ያገኘዋለሁ? እንዴት ነው? እኛ ቀን ከሌት ነው እየሰራን ያለነውና፣ በስድስት ወር ሙሉ እስከ ሌት ነው እንጨርሳለን ብለን ያሰብ ነው። በጣም ትፈጥናላችሁ ማለት ነው በስድስት ወር። ስለዚህ ቀጣይ ስንመጣ እንደዚህ ነው የምናየው። እንደዚህ ነው ወደ ላይ አረጋግጣለሁ። መጥቼ ራሴ መጥቼ አያለሁ ወይ በቪዲዮ ይላክልኝና አያለሁ። ውዴት ተከታታዮቻችን፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መተናል። መምር የመጣ ነው ከርሱ እንዳይወት በሱቅ ነው ማለት ነው የስ በባለፈው ቪዲዮ በሰፊው በሱቅ ይዘናችሁ መጣለን ብለን ነበረ። አብዛኛው ጊዜ በሪል ስቴት እኛ ስናስተዋውቅ ብዙ ጊዜ ሰርተናል እና በአሁኑ ደግሞ ሱቅ ይዘን ላቸው መጥተናል። እሱንም እኛ የገዛነው ሱቅ ነው ይዘን የመጣ ነው። ያ ማለት ምንድን ነው? ከዚህ በፊት አብረውን ቤት የገዙ አሉ። አሁን ግን ያኛው አብረውን የገዙን እንዳጋጣሚ ሆኖ ብቻ በሆነ በሆነ ምክንያት ቤቱ ለተወሰነ ጊዜ ቆሟል። አሁን ግን እኛ ደግሞ ኢትዮጵያ ድጋሚ ሄደን ነበር። ከአንድ ወር በፊት ለገና እዛ ነበርን። እናንተ ታውቃላችሁ እዛ እንደነበርን ከልጆቹ ጋዛ ኢትዮጵያ ላይ ለገና አሳልፈን ነበር። ለገና የመጨረሻ ባህል ከመሄዳችን በፊት ሱቅ ገዝተናል። በባለፈው ቪዲዮ ላይም ገዝተው ስላይ በጣም የሚያምር ቤት ይዘን ነበረ። በጣም ወደወት ነበረ ብዙ ሰዎች። ዴሞ ሆፕ ሪልስቴት የገነባው ህንፃ ነበረ፣ የዛኔ ያረፍንበት ማለት ነው። የዛኔ የነበረበት ባለ ሶስት መኝታ ቤት ነበር። ግን በዛ ሰዓት፣ የኛ በኖርበት ሰዓት፣ ያኛው ህንፃ ያለቀ ነው ወደ የተሸጡ ያለቀ ብዙ ሰው የገባበት ስለሆነ ሁለተኛ ደግሞ ዙር እየሰራን ነው። አደይ አበባ አካባቢ ሲሉ፣ እኛም ደግሞ እስኪ ምንድን ነው እየሰሩ ያሉት። ወረ ቤት ሁለት ቤት ገዝተን ነበረ። አሁን ደግሞ ሱቅ ለምን አንገዛም ብለን ሶስተኛው ፎቅ ላይ እስከ አንድ እስከ አራት በብዛት ሱቅ ስለሚሸጥ እዛ አካባቢ ለምን ሱቅ አንገዛም ብለን ወሰንን እና ሱቁን ከገዛን በኋላ ደግሞ ለናንተ አሁን ደግሞ ልናስተዋውቅ ተመልሰን መትናል ማለት ነው። እንዴት ነበር እስኪ ሁኔታውን አስታውሽ። እንዴት ልገዛ ይቻልሽ? ባንተ ምክንያት ባንተ ምክንያት እንዴት በእኔም ከልገዛ ይቻልሽ? እንዴት አመንሽበት እንዴት አመንሽበት? ኦልሬዲ ሲቆፈር ነበር የገዛነው ገና ከባዶ ሲቆፈር ነበር። ሁለት ደግሞ ያው ከዚህ በፊት የሰሩትን ስራ ሳይተውን ነበረ እኛም ደግሞ በዛ ሰት ኢትዮጵያ ስለነበርን ኦልሬዲ ጎብኝተን ምናምን በጣም ላይክ ከሪል እስቴቱ ጋር በጣም ተስማምተን ነበረ በሰዓቱ ማለት ነው። እኔ ግን ላይክ ሰምታታ ነበረ ምክንያቱም እሱ እንዳላችሁ ከሌላ ሪል ስቴት ሁለት ቤት ስለገዛ ነው። ኦልሬዲ ያልተጨረሰም ስለነበረ በሰዓቱ እኔ አልተስማማም ነበረ። ግን እንደምንም ብለን እንግዲህ ተስማምቼ ከሱ ጋር ያንን ሱቅ ጨምረ ነው ማለት ነው። ያው እንደ ድሎ ነው እስቲ ነው ለእኛ የጠቀመ፣ ምንድነው እስቲ ነው ያኛው የገዛነው ቤት ሆልድ ስለሆነ ለዚህኛው ሱቅ አሁን የምንው ኢንቨስት የምናደርግበት ጊዜ ለእሱ አውለናል ማለት ነው። አንደኛው ሲቆም አንደኛው ጋር እንሸጋገር ሲል አባወራው አብረን እኛም ተሸጋግረናል ማለት ነው። አይ ቁጭ ከምንል እዛው ኦልሬዲ ኢትዮጵያ ስንሄድ እንዳጋጣሚ አጋጣሚ ስላየ ነው። ምናልባት አድማቶቹንም ኢንቨስትመንት አሪፍ የወደድኩት ምንድነው እኔ እንደው ማምታትቼ ነበር እንደነገርኩ አሁን እንደ ቤቱ አሁን ቢፈጠርስ ምናምን ነገር ሆልድ ቢያደርጉትስ የሆነ ሰዓት ላይ ባያልቀስ ምናምን ነገር ብዬ በጣም ብዙ ጥያቄ ሳነሳ ነበረ። ግን እነሱ ደግሞ ከዚህ በፊት የሰሩትን ስራ ስላሳዩን በምን ያህል በአጭር ጊዜ እንዳሳዩን ሳይ ኦኬ እነዚህ ምናልባት ሞር ፕሮፌሽናል ናቸው፣ ሞር ደግሞ ቃላቸውንም ያከብራሉ በሚልም ስላመንኳቸው፣ ከባዶ ነው አይተሽ ከሆነ የገዛነው ቪዲዮ እራሱ አስቀምጥላቸዋለሁ። ባዶ ነበረ፣ ግን ምንም ያልተቆፈረ ያ ማለት አምነናቸው ያንን ፕሮፍ ስላደረጉልን፣ ያ ሌላ ደግሞ እኔ ያሳመነኝ ምንድን ነው ላይክ ድርጅቱ በቂ የሆነ ፋይናንሻል አለው ገባ ምንም አይነት ነገር ኢንኬዝ ቢፈጠር ቢከዝ እኛውን ኤክስፒሪንስ ዋለን አይደለ አዲስ በወጣ እንደዚህ ሆልድ ካደረጉ አንዳንድ ሪል እስቴቶች በሚል ጥያቄ አንስቼ ነበር። ግን እነሱ ደግሞ ጭራሽ ፋይናንሻሊ ችግር እንደሌለባቸው ምንም አይነት ችግር እንኳን ኢንኬዝ ቢፈጠር ከቨር ላይክ ድርጅቱ በራሱ ከቨር እንደሚያደርግና ፋይናንሻሊ በጣም ስቴብል መሆናቸው ሲነግሩኝ፣ በቃ ወዝ ላይክ ስ ኦኬ ሰባ ሰላሳ ነው አጠቃላይ። አንደኛ ራሱ ገዥ ሰባ ፐርሰንት ይከፍላል በሁለት ዓመት ውስጥ የዛን ሲያስረዱ ማለት ነው ይህን ከመግዛታች በፊት እዚ ካለች ሌላ ሬ ቤቶች እያጠራ ነበርበጣም ብዙ ቤቶችደሞ አካባቢ ልንገዛ ነበርኢትዮጵያእያለንያቀረብንላቸው በጠቅላላ እኛም ለራሳችን በዛው ነበር እና ከዛ መጨረሻ ላይ ዴማ ላይ ያረፍን ማለት ነውዴማ ላይ ያረፍንቤታቸውም ኳሊቲውም ስታንዳርዱ የሰራ ነው ገስታውስ ቤት ውስጥ በጣም ዋቡ ነው የሚያስብለው እዛ ጋ ስታስጎበኘኝ የነበረችው ልጅ ወስዳ ስታሳይን ቦታው ይታያል። በጣም ባዶ ነበረ። እርግጠኛ ነኝ ከሁለት ከሶስት ወር በኋላ ተመልሳችሁ ብትመጡ ስድስተኛ ፎቅ ላይ ነው የምታገኙት ብላ ነበር። እና ገና እንደሄድን ነው ራሱ ስድስተኛ ፎቅ ደርሳል ብለው ፎቶ ሲልኩልን፣ ስድስተኛ ሊደርስ ነው። ግን አራተኛ ፎቅ ላይ ደረሰ። ከግራውንድ ግራ ገባኝ። በምንድን ነው የሚሰሩት እስክል ድረስ ማለት ነው። ከግራውንድ አስቦት ጃንዋሪ ላይ ነው ወደዚህ የመጣ ነው ዲሴምበር 10 ሄድን። ጃንዋሪ ጃንዋሪ 10 አካባቢ ልክ ገና ልክ እንዳለቀ ጃንዋሪ 7 8 አካባቢ ተመለስን ማለት ነው። በቃ ጃንዋሪ 1 2 ምናምን ገዛ ነው ልክ ዳውን ፔመንት ከፍለን ከዛ ፌብሩዋሪ ላይ ሁለተኛ ፎቶ ሳይሆን ቪዲዮ ሳይሆን ሎኬሽን ላይ የተነሳ ፎቶ ነው። እስከ ድረስ ነው ሁለተኛ ዙር ተጠየቀን ማለት ነው። አንዳንዴ እንደዚህ ሲበሩ ደግሞ ያስፈራል በጣም። የእነሱ ደግሞ የዋሳ ያምጣው ነው። እንደ አባባላቸውም ከሆነ በስድስት ወሩ እስኬሌተኑን ጂ ፕላስ ሲክስቲን ነው እንዳለ እንሰራለን ብለው ቃል ገብተው ነበር እና በአንዴ በአንድ ወር ከምናምን ውስጥ አራተኛ ፎቅ ከግራውንድ አስቡት፣ ከግራውንድ ማለት ሁለት ቤዝመንት አለ። ከቤዝመንት በኋላ ደግሞ ድጋሚ አራት ፎቅ ያው ስድስት ስላም ማለት ነው የሚሆነው። አክቹሊ ደግሞ በአንድ አመት ውስጥ ሆነው ነው የሚጫርሱት። አክቹሊ አጠቃላይ አስከሌት ሆኖ በአንድ አመት ከዛ አንድ አመት ፊኒሽንግ ምናምን። ሶ ፍጥነታቸውን ለማሳየት እራሳቸው ይጠቀሙት ወይ እንዲሁም የሆነ ቻሌንጅ ጀምረዋል። ከጥር አንድ ለምሳሌ ጥቅምት ብለው አንድ ብለው ይጀምሩና ባዶ እንትኑን ከዛ ያ አይ ላይክ ቻሌንጅ የምትማመንበት ነገር ላይ ሲሆን ነው። ከአንድ ቻሌንጅ የምትወስደው አይደለም እንደዛም እንደዚህ በፎቶ እየተነሳ ምናምን ነገር ምን አይነት አፕዴት እንዳለው ለማሳየት እኮ ማለት የማለት እርግጠኛ ነበር እያናሉ መንስ ለውጥ እንደምታደርግ እርግጠኛ ስለምትሆን ነው ያንን ፎቶ የምታነሳው። እና ወዲያው በቃ ከሪሴቱ ጋር እንደነገርናችሁ ከተስማማን በኋላ ቪዲዮ ላይ እንደምታዩት ኮንትራት ተፈራረምን። ከዛ ሳምሪ ወደደችው፣ እኛም ወደድ ነው። እናንተ ቤቱን የዛኔ በጣም ወዳችሁስ ነበር? ገዝታ ውሱን ማለት ነው እራሱ ዴሞ ሆፕ የሰራው ስለነበረ፣ ከዛ ተዋዋልን ወደዚህ መጣን። አሁን ከመጣን በኋላ ህንፃው አራተኛ ፎቅ ላይ ደርሷል። እና አሁንም ይሄኛውን ቪዲዮ ስንሰራ ቤቶቹ በአብዛኛው አልቀዋል። አራተኛው ፎቅ በላይ እንዳለ መኖሪያ ቤት ነው። አብዛኛው ተሸጦ ስላለቀ፣ ሎኬሽኑ ደግሞ ግራ ካጋባችሁ ወደ አዲያባ ስቴዲየም በጣም ቅርብ ነው። አዲያ ስቴዲየም ለቦሌም በጣም ቅርብ ነው። ወደ 24ም ቅርብ ነው። ቦሌም ቅርብ ነው። አዲያባ ስቴዲየም ወደፊት ሲያልቅ እዛ አካባቢ ሱቆች ወዲያው በጣም ይከራያሉ። እንዳየነውም ከሆነ እንደሰማነውም ከሆነ እዛ አካባቢ በጣም ገበያ አካባቢ የሚሆን ስለሆነ የማርኬትም ምናምን ሱቆችም ቡቲኮችም እዛ አካባቢ ስለሚከራዩ ብለን ሱቅ ላይ ኢንቨስት አድርግ እና አሁን ይህን ቪዲዮ እየሰራል። ሱቅ መግዛት ከፈለጋችሁ እታች በምናስቀምጠው ስልክ ቁጥር ኮንታክት አድርጓቸው እና ዴማ ሆፕ ሪስቴት ይባላሉ ለማታውቁት። እኛም ከዚህ በፊት አናቃቸውም ነበር፣ ግን እንደነገርናችሁ እዛ ኢትዮጵያ ከሄድም በኋላ ግን ኢትዮጵያ ላይ ይተዋወቃል፣ በቲቪ በብዛት ይተዋወቃሉ። አሁን ዩቱብ ላይ በደንብ አልወጡም፣ ለዛ ነው በደንብ ያልታወቁት። ግን አሪፍ የሆነ ሪስቴት ነው። አሪፍ የሆነ ኳሊቲ ዕቃ ነው ማቴሪያል የሚጠቀሙት። ፊኒሽንጋቸው በጣም አሪፍ ነው። ስፒዳቸው በጣም ፈጣኖች ናቸው። ለምሳሌ ቶሎ ተገንብቶ መረከብ የሚፈልጉ ሰዎች ዴማሆፕ በጣም ፈጣኖች ናቸው። አሁን የኛው ቢውልዲንግ ላይ ሱቅ፣ አሁን ቶሎ አስቸኳይ ሱቅ ለሚፈልግ ሰው በአንድ ዓመት በሁለት ዓመት መረከብ ፈልጋለሁ የሚል ሰው ከነ ፊኒሺንጉ ዴማሆፕ በአሁን ሰዓት እየገነባ ያለው አዲያባ ስቴዲዮም ጋር በፍጥነት መረከብ ትችላላችሁ። እኛ ረዲ ገና በሁለት ወሯችን ከገዛን አራተኛ ፎቅ ነቷል። አስደንግጦናል። አትጩ አዳም አዳም አትጩ እኔ በጣም ነበር ሰፕራይዝ ወይም ቁጣ ላይ ከረ። የሚሰሩትም ድርጅቶች ቻይና ድርጅቶች ነው፣ በአብዛኛው ለቻይናዎች ነው የሚሰጠው እንደዚህ አይነት ስራ ሲሆን በብዛት እነሱ በፍጥነት ነው የሚሰሩት። አስራ ስድስት ሰዓት ነው የሚሰራው እና መሬት ላይ የነበረ ባዶ ላይ የነበረ በአንድ ወር ከምናምን ውስጥ እንደዛ ከፍ ሲያደርጉት ምን ያህል እንትን እንዳላቸው አቅም እንዳላቸው ምን ያህል መስራት እንደሚችሉ። ዋናው ሪልስቴት ላይ የማስረከብ ችግር ነው በብዛት ሰው እምነት የሚጎልበት ዋናው በጊዜ በፈለጋችሁት ጊዜ በተባላችሁት ጊዜ የሚያስረክቧችሁ ከሆነ ሪልስቴት አዋጪ ነው። በሚቆይ ሰዓት ነው ምናልባት ጉዳቱ ሊጎዳሽ የሚችለው እና ሱቅ መግዛት ለምፈልጉ እኛ በገዛ ነው ወይ እናንተም ሪኮመንድ የምናደርጋችሁ ቦታ ነው። ዴማሆፕ ሪልስቴት አናግሯቸው፣ ቢሮቸው ሄዳችሁ ማናገር ትችላላችሁ። እታሽ በምናስቀምጠው ስልክ እየደወላችሁ ቀጥታ እያናገራችሁ መጎብኘት ትችላላችሁ። አዲስ ሎኬሽን ይመጣል ተብለናል። ከገና በኋላ ከፋሲካ በኋላ አዲስ ሎኬሽን ወደ ቦሌ አካባቢ ድጋሚ ይዘው ይመጣሉ። በጣም ብዙ ሎኬሽን አላቸው ገና ወደፊት የሚወጡ ማለት ነው። በየቦታው ፑንት ፑንት ፑንት የተደረገ በጣም ብዙ ያው ቦሌ አካባቢ ወደ ኤረሞ አካባቢ የሚወጣ ሎኬሽን አላቸው። አሪፍ አሪፍ ሎኬሽን ያላቸው እኛ ደግሞ እንደ አጋጣሚ አደይ አበባ ስቴዲዮም ሱቅ ላይ ወስነን ገዝተናል። ስንረከብም ደግሞ አብረን እናሳያቸዋለን ለእናንተ በጣም ተወዱታላችሁ። ምን ትያለሽ ሳምሪ? ቢገዙ ትያለሽ ወይስ አይግዙ ትያለሽ? ያው አሪፍ ነው። እኔ ያው የእኔ አስተሳሰብ ምንድ ነው፣ በጣም ወዲያውኑ መረከብ ለምትፈልጉ ሰዎች በቃ አለ አይደለ፣ ሹር የምትሆኑበት በፋይናንሻሊ አሁን ሱፋን እንዳላችሁ በአሁኑ ሰዓት ትረስት ነው ችግሩ። እና ደግሞ ወዲያውኑ አቅረብ ችግር አለ በጣም አብዛኛውን ጊዜ እና እነሱ ግን እንደነገርኳቸው ፋይናንሽሊ ስቴብል ናቸው። ለዛ ነው ለመጨረሻ የተስማማሁት ከእሱ ሀሳብ ጋርና ኦሬዲ ምንም እንደማይፈጠር ስላወቅኩ። ምክንያቱም አንድ ሰው ፋይናንሽሊ ስቴብል ከሆነ ምንም በሀገሪቷ ውስጥ ምንም ተፈጠረ ምንም ያስረክባል ጨርሶ ማለት ነው። ሰው ደንበኛ ደሞ የፈለገው ዋናው እሱን ስለሆነ ሰው በጣም አሪፍ ነው ብዬ ነው። እና ስንዋዋልም አንደኛ ከሪስቴቱ ጋር ምንድንነው የተረዳ ነው። ኦረዲ በፕሮግረስ ነው። በፕሮግረስ ከሆነ በሰሩ ልክ ነው መከፍሏቸው። ካልሰሩ አይጠይቋችሁም። እናንተም አትከፍሉም። ልክ የበፊቱም ከጊፍት ሪልስቴት ስንገዛ በሰሩበት ልክ ነው እየከፈልን ያለ ነው። ሲቆም አብረን ነው የምንቆመው። ገባችሁ? ያ ማለት እናንተም አትጎዱም። ምናልባት በሰዓት ልዩነት የአንድ አመት ሁለት ዓመት ቢያረፍዱባችሁ፣ ምናልባት በፈለጋችሁ ጊዜ ላታገኙ ትችላላችሁ። ግን ጥሩነቱ ምንድን ነው? በፕሮግረስ በምትገዙ ሰዓት ሪልስቴቱ አብሮ በሰራ ቁጥር ነው እንጂ አሁን ለምሳሌ በእንትን ከተዋዋሽ፣ ለምሳሌ በጊዜ ሂደት ከተዋዋሽ፣ አሁን ለምሳሌ በአራት ወር በአራት ወር በአራት ወር ካሉሽ ተሰራን አልተሰራም፣ በአራት ወር ትከፍያለሽ። ያ ማለት በቃ አንቺ ተጎጂ ነሽ። ሪልስቴቱ አንድ አመት ቢቆም ራሱ ትከፍያለሽ። በቃ ውልሽ ላይና በፕሮግረስ ስለሆነ እስካሁን የገዛናቸው ቤቶች በፕሮግረስ ናቸውና፣ በፕሮግረስ ከሆነ እናንተ አትጎዱበትም። ዋናው አሪፍ ሪልስቴት የትኛው ነው ብላችሁ እናንተ አይታችሁ፣ በራሳችሁ ሰው ልካችሁ፣ መርመራችሁ አውቃችሁ በደንብ በቃ አምንበታለሁ የምትሉትን አይታችሁ መግዛት ነው። ኢንቨስትመንት ላይ ደግሞ ድፍረት ነው በብዛት የሚወስድ ነው። ካልደፈርሽ ወይ የሆነ ካላልሽ ምንም ነገር እንትናት ገባሽ። ለዛ ነው ዴማ ሆፕ ሪል ስቴት። እናመሰግናለን እንግዲህ ይሄንን ቪዲዮ ያው ለተመልካች ይዘን ቀርበናል። እኛም ሱቃችንን ስንረከብ ለእናንተ ይዘንን መጣለን በእርግጠኝነት እኛም እግዚአብሔር ይመስገን። እንዴት ነው በሁለት ወር አራተኛ አራተኛ ላይ በአራት ወር ስምንተኛ ላይ፣ ከዛ በኋላ ደግሞ በዋሬቨር ስምንት ወር ደግሞ ሪጅስት ዳን ግን ያው ሰባ ሰላሳ ስለሆነ እስከ ሰባ ፐርሰንት ከፊያለሽ ለምሳሌ አርባ ፐርሰንት አሁን ይቀርብናል ሁለት ዙር ከፈልና ከከፈልም በኋላ ልክ እነሱ ጨርሰው ፊኒሽንግ እየሰሩ ሰላሳ ፐርሰንቷን የምትከፊው ትረከቢ አንድ ዓመት ሲቀርስ እዛ በአንድ ዓመቱ 30 ነው መትከፍ ያለች ማለት። ስለዚህ የሆነ ጋፕ አለው። ደግሞ ገብተሽበት እዛው በቃላ የሆነ ዓመት ጋብ ይሰጡሻል። እራሱ ነው ባንክ ነው ማለት። ከዛ ያን 30 ፐርሰንት ስትገፊ ሙሉ ለሙሉ ቁልፍ ባንቺ ይሆናል፣ ሙሉ ለሙሉ ሱቁ ባንቺ ይሆናል ማለት ነው። ስለዚህ ሱቅ መግዛት ለምትፈልጉ አደይ አበባ አካባቢ አለላችሁ። ዴሞ ፕሪስቴት እታች ስልኩን እናስቀምጥላቸዋለን፣ እየደወላችሁ አናግሯቸው። እኛንም መጠየቅ ከፈለጋችሁ መጠየቅ ትችላላችሁ። ከኛ ጋር ከዚህ በፊት ለገዛችሁ ሰዎች አሁንም አፕዴት ሲኖር ለእናንተ እናሳውቃችኋለን ማለት ነው። እኛም ከእናንተ ጋር ሆነን እየጠበቅን ነው ያ ስለዚህ ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ኢትዮጵያ ለዘላለም ትሳቅላችኋለሁ። ይመቻችሁ፣ ይቅናችሁ። ቻው።